አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ወደ ቻናል ተከታታዩ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁልኝ? ደህና ናችሁ? አልሐምዱሊላህ፣ ሰላም ነኝ። እስቲ ገባ ገባ በሉና ላይክ፣ ሰብስክራይብ፣ ሸር አድርጉልኝ ማለት ነው። ውድ ቤተሰብ ታየቶላይ ተጠፋሁ ስለቆየሁኝ ማለት ነው አዲስ ሆኖብኛል። እና እንዴት ናችሁልኝ ሀባቢ፣ እስቲ ግቡ አይታችሁ አትለፉም። እና ወደ ቤተሰብ ላይክ ሰብስክራይብ ሼር እያደረጋችሁ እስቲ አበረታቱኝ። ዩቱብን ረስቼዋለሁ ወላሂ፣ የተገባሁኝ በጣም ቆይሁኝ ማለት ነው። ዩቱቤም ተበላሽተዋል። እስቲ እንሻላህ ከአላህ ተስፋ አልቆርጥም፣ ሊስተካከልልኝ ማለት ነው። እና እንሻላ ሲስተካከልልኝ ቀን በቀን እመጣለሁ በአላህ ፍቃድ። እስቲ ላይ ካርጉ እየገባችው፣ ያው ቪዲዮ ስለለቆኩኝና ላይ ብሎ ስለገባሁኝ በጣም ስለቆይሁ ማለት ነው። አስለን ሰውም የለም ኢትዮ ቡሙኮ ሲረሳ ያኒ በጣም ቆይ ነው። ሶስት ወር ምናምን ይሆነዋል ማለት ነው። ኢትዮ ተተሰራበት እና ኢንሻአላህ እስቲ አላህ ያስተካክለው ሁሉንም ነገር። አንዳንዴ ተስፋ ያስቆርጣል ለህ እና ኢንሻአላህ እስቲ በአላህ ፍቃድ ይስተካከላል ብዬ ተስፋ አረጋለሁ ማለት ነው። ውድ ቤተሰብ ላይክ አርጉ፣ እስቲ ይገባ እያላችሁ ማበረታቱ፣ የእናንተ ማበረታታት ከምንም በላይ ያስፈልገኛል ማለት ነው። ውድ ቤተሰቦቼ፣ የአገሮቼ ልጆች፣ ውዶቼ፣ ማሮቼ እነ ሲፈኔት ፈኔት ናቸው ያላችሁት፣ እስቲ ብቅ በሉ። ተጠፋፋን እኮ ላይ በጣም ተነፋፍቀናል። ውድ ጓደኞቼ ለኸይር ነው ያልን፣ እንግዲህ መቀበል ነው አንድ ነገር ሲበላሽ። እንሻአላህ፣ በአላህ ፈቃድ ተስፋ ለመቁረጥ ነው። ተኋላው ደግሞ የተሻለ ነገር፣ ኸይር ነገር ያለው ነገር አለ ማለት ነው። እና እንደዚህ እኮ ነቤ ብሎ ተስፋ ለመቁረጥ ነው። መጀመሩን ነገር ላይ መበርታት ነው ማለት ነው። ኢንሻ አላህ ሊስተካከል ይችላል ማለት ነው በአላህ ፈቃድ ላይ ብለኝ ስለገባ ስለቆይኝ ማለት ነው። ምንም ሰውም የለም። እስቲ ግቡ ላይ ካርኩ ልጆች ስላሉ ደግሞ ጫጫታ ማለስተ እንደዚህ ጫጫታ አለበት ቦታ እንደዚ የልጆች ድምፅ ሲገባ ነው ችግር የሚፈጥረው ማለት ነው። አብሶ ላይ ብለኝ ጸጥታ ቦታ ያስፈልጋል ማለት ነው። እኔ ጋር ደግሞ እንደዛ ሆኖ መስራት አይቻልም። ልጆች ስላሉ ማሻአላህ ቪዲዮ መስራት ምንም አይቻልም ማለት ነው። ያብሶ ላይ ብለው በጣም ያስቸግራል። ስለመጡ ድምጡ ልዘጋው ነው።